ተመልካቾቻችን አሁን የኢሬቻ በዓልን በማክበር ላይ እንገኛለን። በተለይ በዚህ በኢሬቻ በዓል ላይ የተለያዩ የባህል አልባሳት በድምቀት የሚተዋወቁበት፣ የተለያዩ ብሄር ብሄረሰቦች የባህል አልባሳት በስፋት የሚታዩበት እንደሆነ ይታወቃል። አሁን ከጀርባዬም እንደምትመለከቱት በጣም በሚያምር የባህል ልብስ ኢሬቻ በዓልን ለማክበር ሆራ ፊንፊኔ የተገኙ አሉ። ስለዚህ በዓሉ ምን ይመስላል የሚለውን እንደዚሁም ደግሞ በተለይ የኢሬቻ በዓል የባህል አልባሳትን ከማስተዋወቅ ከቱሪዝሙ አንጻር ያለውንም ፋይዳ እንመለከታለን ። አብራችሁ ነው። እናመሰግናለን። በቅድሚያ ከትውቅን ጀምር ማንም በል። እኔ ግርማ እየላባላለሁ። እረጃ በጣም ትልቅ ፋይዳ አለው። እንደ ቱሪዝምም ትልቅ የጎላ ፋይዳ ስላለው እረጃ በጣም ጥሩ ነው፣ ያምራልም፣ ያስከብራልም እና እንደ ገቢም እንደ በአልም በጣም ጥሩ ፋይዳ አለው ብዬ ነው የሚያስበው። ስሜ ደራር ትዶስ እባላለሁ። እኔ አሁን የለበስኩት የጉጂ አለባበስ ነው። በዲዛይን ልብስም በጣም የሚያምር ደስ ይላል። የዘንድሮም ይበልጥ የ2018 በጣም ደስ ይላል። በተለይ ሬቻ መከበር ከጀመረ በኋላ ይሄ የፋሽን ኢንዱስትሪ በጣም ተነቃቅቷል። እንደምታየው በመቶ ሺህ ወደ ሚሊዮን የሚጠጋ ሰው ነው እዚህ ውስጥ የተሳተፈውና ሁሉም ሰው በፋሽን የተሰራ ልብስ ነው የሚለብሰው እና ይሄ ባህላዊ አልባሳትን የለበሰው ይሄ በፋሽን በዲዛይን ዲዛይኒንግ በተማሩ ሰዎች ነው የተነሳው። ኢኮኖሚ ከንድምታው በጣም ትልቅ ነው። የኢሬቻ በዓል ባህልን ከማስተዋወቅ አንጻር ያለው ፋይዳ እጅግ የጎላ ነው። በተለይ ደግሞ የተለያዩ የባህል አልባሳትን ማስተዋወቅም እንደዚሁ ልምድ እየሆነ ባህል እየሆነ መጥቷል። አሁንም እንግዲህ የምትመለከቷቸው እጅግ በሚያምር የባህል ልብስ እዚህ ሆረፊንፊኔ የኢሬቻ በዓልን ለማክበር ተገኝተዋል። ባህል አልባሳትን ከማስተዋወቅ፣ ቱሪዝምን ከማስፋፋት አንጻር ያለው ፋይዳ ምንድን ነው የሚለውን ይነግሩናል። ተመልካቾቻችን አሁንም ከኛ ጋር ስላላችሁ ከልብ አድርገን እናመሰግናለን። እንተዋወቅ በቅድሚያ ማንንም በል ነፃ ነገርማ እሺ ልብሳችሁ በጣም ያምራል። አይን ዲዛይነሯ እኔ ይሄን ይለሰራት ማለት ነው እና እንደዚህ አእምሮብን እንድንወጣ ደስ ይላል። ያው ለአለም አቀፍም ይሆናል ብለን እናስባለን። ወደፊት በደንብ አሁን አሁን ይሄ የምን ባህልን አንስተን በዘመናዊ መልኩ እየሰራ ነው። አንስተን ተደርጓል። አዎ። እሺ ምን ፊድባኮቹ ምንድናቸው? ሰው ጋር ያለው ስሜቱ ፊድባኩ፣ ሰው ደስ ይላል ሲያሽ ደስ ይላል። አብርሾት ይነሳል። ያው ኢንጆይ እናደርገዋለን። ደስ ይላል። ስሜት ካለኝ ወርቁ ይባላል። እንኳን አብሮ አደረሰን። ባህል ልብሱ እንደምታዩ እንግዲህ ቆንጆ ሆኖ ነው የተሰራው። በራሳችን ዲዛይነር የተሰራ ልብስ ስለሆኑና በየአመቱ እኛ አሁን ሰባት አመት ኢሬቻ አዲስ አበባ ላይ ከመጀመሩ ጀምሮ ቀርተን አናውቅም። እንደዚህ በግሩፕ ነው አንድ ላይ ነው የምንመጣው። ጥሩ ባማረ መልኩ ነው ማለት ከተማውም ባማረችበት ሁኔታ በዛ መልክ ነው ራሳችንን እያሳደግን ያለነው።